ሚስትንም ኢንተርቪው ያደርጋሉ። ያልተሟሉ መረጃዎች ካሉ ሁለት ጋር በሚስት በኩል ክስ ካልመጣ ሰላም፣ እንዴት ናችሁ? ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን ፓስፖርት፣ ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ እናደርሳለን። ላይክ ሼር ላይክ በማድረግ ቤተሰብ ሆኑ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡልን። እንዲሁም ደግሞ በአሜሪካን የጋብቻ ቪዛ ምን ምን መስፈርቶች አሉት እንዲሁም ደግሞ የተለያዩ አዳዲስ የተጨመሩ ሕጎችንም ጨምረን መረጃዎችን ወደ እናንተ እናደርሳለን። ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ደግሞ ለሌሎችም አድርሱልን። ኮሜንት ላይ ሀሳብ፣ አስተያየት፣ ጥያቄ ስለዚህ ሀገር ቪዛ፣ ኤምባሲ መረጃ እንፈልጋለን ስራልን ብላችሁ የምታስቡትን ቪዛዎችን በሙሉ ኮሜንት ላይ አስቀምጡልን እናየዋለን ለእነሱ ጥያቄዎቻችሁ ደግሞ ቪዲዮዎችን እንሰራላችኋለን ማለት ነው። ኢትዮ ትራቭል የጋብቻ ቪዛ በአሜሪካን ምን ምን መስፈርቶች አሉት የሚለውን አብረን እናያለን ማለት ነው። ላይክ ሼር በማድረግ አበረታቱን። ወደ መረጃው እንሄዳለን። በአሜሪካን የጋብቻ ቪዛ ሁለት መስፈርቶችን ማሟላት ይጠበቅባቸዋል። የመጀመሪያው የምትሞሏቸው ፎርሞች መካከል ከእናንተ የሚያስፈልጉ ዶክመንቶች አሉ። አዲስ አበባ የሚገኘው የአሜሪካን ኤምባሲ በጋብቻ ለሚገቡ ሰዎች የተለያዩ የፎርም ሂደቶችን ያስቀምጣል። ይሄ ማለት ከዲኤስ ፎርም ውጪ ማለት ነው። በብዛት አሜሪካን ካለ ባል ወይም ሚስት የሚመጣ የኢንቪቴሽን ወረቀት ነው። ጋብቻው በዘጠና ቀን ውስጥ ከተደረገ ትሞሉበት ኢንቪቴሽን ወረቀት ይባላል። ይህንን ወረቀት የምትሞሉት ደግሞ በአሜሪካን ሀገር እውቅና ባላቸው ኤጀንቶች ነው ወይንም ደግሞ በራሳቸውም አፕላይ ማድረግ ትችላላቸው። በምትኖሩበት ስቴት ዲፓርትመንት ላይ የምትሞሏቸው ፎርሞች ባል ወይም ሚስት ከአሜሪካን የሚያመጣቸውን የትዳር አጋሩ ለማምጣት የሚሞላው ፎርም ሲአር ዋን የሚባለውን ፎርም ይሆናል ማለት ነው። በዚህ መሃል ግን የሚሞላ አንድ ፎርም አለ። ባል አሜሪካን በሚኖርበት ጊዜ ወይም ደሞ ጋብቻውን ከማረጉ በፊት የሞላቸው ፎርሞች አሉ። ወደ አሜሪካን ሀገር የገባባቸው ፎርሞች ማለት ነው። ይሄ ማለት ለኢሚግራንት ማለት ነው። በስደተኝነት ወደ አሜሪካን የገባበትን ፎርሞችን አያይዞ ነው ወደ ሲአር ፎርም ሲአር ዋን ፎርም የሚሞላው ማለት ነው። ለምሳሌ ኬ ዋን የሚባለው ስለሱ ስታተስ ብቻ ከጋብቻ ብቻ በፊት ስለነበረው ስታተስ የሚሞላበት ኬ ዋን የሚባለው የቪዛ ፎርም ነው። ሁለተኛው ደግሞ ሲአር ዋን የሚባለው ፎርም ነው ማለት ነው። ይሄ ፎርም አንድ ሚስቱን ከኢትዮጵያ ለማምጣት የሚሞላው ፎርም ሲሆን በዚህ ፎርም ውስጥ ለሚስቱ ፎርሙን ከሞላ በኋላ ለስቴት ዲፓርትመንት ካቀረበ በኋላ ፕሩፍ አስደርጎ ለአሜሪካን ኤምባሲ አዲስ አበባ ለሚገኘው ማለት ነው ኢሜይል ያደርጋል ማለት ነው። በዚህ ኢሜይል ውስጥ ባል ለሚስቱ ዲኤስ ፎርም እንድትሞላ በኢትዮጵያ ወይንም ደግሞ በአሜሪካንም ዲኤስ ፎርም ማስሞላት ይችላል። ኦንላይን ስለሆነ ማስሞላት ይችላል። አብዛኛው ጊዜ አሜሪካን ላይ በጠበቆች ስለሚያዝ እንደዚህ አይነት ኬዞች ያው ለኢሚግሬሽን ኬዞችን በጠበቃ ማስያዝ ስላለባቸው ግዴታ ፎርሙን ሞልቶ የሚሰጠው የጠበቃ ይኖረዋል ማለት ነው። ይሄ ጠበቃ በኢትዮጵያም ይላክላት የፎርም ሂደት አለ። እነዚህ ፎርሞች ውስጥ አንደኛው ነገር ማወቅ ያለባት ጋብቻው በምን አይነት መንገድ ተፈጸመ የሚለውን ነገር ነው። ይሄንን ከባልም ከሚስትም ል ይቀበልና እዛ ፎርም ላይ ይሞላል ማለት ነው። አሜሪካን ሀገር ላይ ያው እንደሚታወቀው በጠበቃ ነው፣ ስለዚህ ግዴታ ይህንን ፎርም መሙላት ይጠበቅባቸዋል ማለት ነው። አር ዋን ሚስ ባሏን ወደ አሜሪካን የምትአር አይ የሚባለውን ፎርም ትሞላለች ማለት ነው። ሚስት በዚህ በዘጠና ቀን ውስጥ ባሏን ወደ አሜሪካ ለመውሰድ የምትሞላው ፎርም ይሄ ሲሆን እሷም ኬ ዋን የሚባለውን ፎርም መሙላት ይጠበቅባታል። ከጋብቻ በፊት ምን አይነት ሕይወት እንደነበራት የሚያሳይ ፎርም ነው። በዚህ ፎርም ውስጥ ከታክስ ጋር በተገናኘ እንዲሁም ዲቴይል ስለ ራሷ ስለ ስራዋ፣ ስለ ባንክ ስቴትመንቷ፣ ስለ ስላላት ነገሮች በሙሉ በእሷ ጋብቻውን ከመፈጸሟ በፊት አሜሪካን ላይ ምን አይነት ዜጋ ናት የሚለውን ነገር የሚያሳይ ነው። በባልም በኩል ኬዋን ቢዛ ቪዛ ጋብቻውን ከመፈጸሙ በፊት ስለሱ ስታተስ የሚገልጸው ማንነቱን የሚገልጽበት ፎርም ነው ማለት ነው። ስለዚህ ይህንን ማሟላት ይጠበቅበታል ማለት ነው። ስለዚህ በአሜሪካን ሀገር ላይ የፎርምና አይ አር ዋን ቪዛ ፎርም ሁለቱም አብሮ ተያይዘው የሚገቡት ኬ ዋን ቪዛ የሚባለውን መሙላት ይጠበቅባቸዋል ማለት ነው። እነዚህን አራት ፎርሞችን ወይንም ደግሞ ሁለት ሁለት ፎርሞችን ተያይዘው አብረው ለአሜሪካን ኤምባሲ በኢሜይል ይላካል፣ ወይንም ለስቴት ዲፓርትመንቱ ታቀርባላችሁ ማለት ነው። አሜሪካን የሚኖር ባል ወይንም ሚስት ይህንን ፎርም ሞልተው ያስገባሉ ማለት ነው። ከዛው ቀጥታ ወደ አሜሪካን ኤምባሲ የሚገቡበትን ላሉ ማለት ነው። ቢዋን መቶ ስልሳ ቀጽ የሚባለውን ዋን ሲክስቲ የሚባለውን ፎርም ሞልተው ወደ አሜሪካን ኤምባሲ ቀጠሮ ያስይዛሉ ማለት ነው። አንድ ሰው ባል ወይ ሚስት እንግዲህ ሁለቱን ጾታ አንድ ላይ አድርጌ ለመጥራት ስለሚከብድ፣ ባል እያልኩ ቀጥላለሁ። ባል ሚስቱን ከኢትዮጵያ ለማምጣት የመጀመሪያው የሚሞላቸው ፎርሞች ቅድም የጠቀስናቸው ናቸው። እነዛን ፎርሞች ከሞላ በኋላ ለስቴት ዲፓርትመንት ያቀርባል። እዚህ ጋር ማወቅ ያለባችሁ ነገር ሪጀክት የመባላችሁ እድል እናንተ ከምትሰጡት ፎርም ጋር በተገናኘ ነው። ለምሳሌ ከዚህ በፊት ኢሚግራንት ሆናችሁ ስደተኛ ሆናችሁ ወደ አሜሪካን ገባችሁ በኋላ አሜሪካን ሀገር ላይ እያላችሁ ስለናንተ ባግራውንድ አሜሪካን እንዴት እንደገባችሁ የሚያሳይ ስቶሪ ወይንም ደግሞ ስለናንተ ስታትስ በዚህ ኬ ዋን በሚባለው የቪዛ ፎርም ላይ ሞልታችሁ ነገር ግን የተሳሳተ ፎርም ድጋሚ ስለ እናንተ ማንነት ከሞላችሁ ሪጀክት የመባላችሁ ድል በጣም ሰፊ ነው። ለምሳሌ አንድ ሰው በተለያዩ ወይም ደግሞ ለምሳሌ በጥገኝነት ሊሆን ይችላል፣ ወይም ደግሞ በሪፊውዝ ካምፕ ገብቶ ሊሆን ይችላል፣ በፖለቲካ ሊሆን ይችላል፣ በተለያዩ ምክንያት ወይም በሙዚቃ በተለያዩ ምክንያት አሜሪካን ከገባ በኋላ ሚስቱን ከኢትዮጵያ ለማምጣት ሲሞክር የሚሞላው ፎርም አለ። ያን የሞላው ፎርም እና አሁን እጁ ላይ ያለው ወይም ኬ ዋን ቪዛ ሚስቱን ለማምጣት የሚሞላው ፎርም አንድ አይነት መሆን አለበት። እዚህ ጋር የተሳሳተ ዶክመንት ወይንም ደግሞ እዛ በስደተኝነት ነው የመጣሁት ብላችሁ ወይም ደግሞ በጥገኝነት ነው የመጣሁት ሪቪውስ ካምፕ ገብቼ ለምሳሌ ኬንያ ከነበራችሁ ከኢትዮጵያ አይደለም የወጣሁትን ቀጥታ በኬንያ ሊሆን ይችላል በሱዳን ሊሆን ይችላል ወይም ደግሞ ከሌላ ሀገር ላይ ሊሆን ይችላል የመጣሁት። ስለዚህ ያንን ፎርም ሞልታችሁ ግሪን ካርድ አግኝታችሁ ባለቤታችሁ ለማምጣት ባለቤታችሁን ከኢትዮጵያ ለማምጣት ስታስቡ ድጋሚ የምትሞሉት ፎርም ላይ ተሳስታችሁ ወይንም ደግሞ ግሪን ካርድ ቶሎ ለማግኘት ብላችሁ የአሜሪካን መንግስትን ድጋሚ ሌላ መረጃ ከሰጣችሁት ሪጀክት ትደረጋላችሁ ማለት ነው። ሪጀክት ብቻ አይደለም ምናልባት ዲፖርትም ልትደረጉ ትችላላችሁ። ስለዚህ ጥንቃቄ ያስፈልጋል ማለት ነው። የመጀመሪያው ነገር የአሜሪካን መንግስት የሚያስበው አሁን ባለው ሁኔታ ህጋዊ ባልሆኑ መንገዶች የገቡ ሰዎችን የሚያጣራበት መንገድ ነው። ስለዚህ ስቴት ዲፓርትመንት ላይ ያስገባችሁትን ከዚህ በፊት ስለ እናንተ ማንነት፣ እናንተ የገባችሁበት መንገድ ስለ እሱ የሞላችሁትን ፎርም ነው። እዛ ላይ የምትሞሉት አሁንም ኬዋል ላይ ማለት ነው። ድጋሚ ስለ ጋብቻችሁ ቆይታ ደግሞ በዘጠና ቀን ውስጥ ምን አይነት ጊዜ እንደነበራችሁ የሚያሳይ ስቶሪዎችን ትጽፋላችሁ ማለት ነው። እዚህ ላይ አይሲ የሚባለው ፎርም ማለት ነው። እዚህ ጋር ማየት እንችላለን። ሲአር ዋን የሚባለው ፎርም ላይ የምትሞሉት ባል ሚስቱን ለማምጣት የሚሞላው ፎርም ነው። ይሄ ፎርም ላይ የምትሞሉት ስለ እናንተ ስታተስ የተሳሳተ ወይንም ደግሞ የተጭበረበረ ዶክመንት መሆን የለበትም። በጣም ነገሮችን ውስብስብ ማድረግ የለባችሁም። የመጣችሁበትን መንገድ ከዚህ በፊት ያስገባችሁበትን ዶክመንት አይተው ግሪን ካርድ ሰጠዋቸዋል። ድጋሚ ባለቤትን ወደ አሜሪካ ለማምጣት ስትሞላ ደግሞ ድጋሚ እዛ ላይም የተሳሳተ መስጠት የለብህም። ምክንያቱም ዶክመንታችሁ ፌል ያደርጋል ማለት ነው። ዲቴይል መረጃችሁን ነው። ከዚህ በፊት ቢ ዋን የሞላችሁበትን ወደ አሜሪካን ኤምባሲ የገባችሁበትን ፋይል ሁሉ አውጥተው ያዩታል። እዚህ ጋር ማወቅ ያለባችሁ ድጋሚ ከዚህ በፊት አሜሪካን እንዴት እንደገባችሁ ታክስ ላይ ያላችሁ፣ ሶሻል ላይፋችሁ ላይ ያለውን ከወንጀል ጋር በተገናኘ ስለ እናንተ ማንነት ዲቴል መረጃችሁን ያዩታል። ያንን ሁሉ አጣርተው ነው ኢንቪቴሽን ሌተራችሁን የሚቀበሉት ማለት ነው። ሚስታችሁን ወደ አሜሪካን የምታመጡበትን ወረቀት የሚቀበሉት እነዛን ዶክመንቶችን በሙሉ አይተው ስለሆነ ይሄንን ዲቴል ማወቅ ይኖርባችኋል ማለት ነው። ስለዚህ ጥንቃቄ ማድረግ ይኖርባቸዋል። ሌላኛው ሲአር ዋንም ሲሆን ደግሞ ሚስት ባሏን የምታመጣበት መንገድ እሷ ካሳለፈቻቸው የራሷን ስቶሪዎች በሙሉ አይተው አጣርተው ነው ወደ አሜሪካን ኢንቪቴሽን ሌተር የሚፈቅዱለት ማለት ነው። እዚህ ጋር ማወቅ ያለባችሁ ሌላኛው ነገር ምንድን ነው? ባንክ ስቴትመንት፣ ስለ ኑሯችሁ፣ ስለ ላይፋችሁ አንድን ሰው ኢንቪራይት አርጋችሁ በትዳር ወደ አሜሪካን ስታመጡ ስቴብል የሆነ መኖሪያ ፍቃድ አላችሁ ወይ? የምትኖሩበት ስትሬት ነምበር፣ ሶሻል ሴኩሪቲ ነምበር፣ ኤቭሪቲንግ እዛ ዶክመንታችሁ ውስጥ መካተት አለበት፣ የባንክ ስቴትመንታችሁን ጨምሮ ማለት ነው። ስለዚህ ስራ አለው ወይ ምንድነው የሚሰራው ከወንጀል ጋር ነፃ ነው ወይ የሚለውን ነገር በሙሉ ኬ ዋን ላይም እንዲሁም ሲአር ዋን ለሴቶች እንዲሁም ደግሞ ይቅርታ፣ ሲአር ዋን ለወንዶች አይ አር ዋን አር ዋን ለሴቶች ሲአር ዋን ደግሞ ለወንዶች የምትሞሉት ፎርም ነው ማለት ነው። ስለዚህ እነዚህን ፎርሞች ላይ የምታስቀምጡት ስለናንተ ስታተስ በሙሉ መጠንቀቅ ይኖርባችኋል። ራንደምሊ ስለመጣላችሁ ኢንፎርሜሽን በሙሉ ሞልታችሁ በኋላ ላይ ሪስክ ውስጥ መግባት የለባችሁም ማለት ነው። ኢንተርቪው ይኖራል አዲስ አበባም እንዲሁም ደግሞ እዛም አሜሪካን ላይ ስቴት ዲፓርትመንት ላይ ተጠርታችሁ ኢንተርቪው ትገባላችሁ ማለት ነው። ያው እንደሚታወቀው አሜሪካን አገር ላይ በጠበቃ ነው ይህንን ነገር ሎየር ቀጥራችሁ በዛ መንገድ ነው ኬዛችሁን የምታስከፍቱትና ኢንቪቴሽን ሌተር የምታስልኩት ማለት ነው። እዚህ ጋር ማወቅ ያለባችሁ አሜሪካን አገር ላይ ያሉ ሎየሮች አንዳንዶቹ አንዶቹ በደንብ ይሰራሉ፣ በዚህ ስራ ላይ በደንብ ይሰራሉ። ስለ ለምሳሌ ሚስትንም ኢንተርቪው ያደርጋሉ ትክክለኛ ነው ወይ የጋብቻችሁ ሂደት? ሁለተኛ ነገር ደግሞ ያልተሟሉ መረጃዎች ካሉ ሁለቱም ጋር እያጣቀሱ ሁለቱም ጋር መረጃ እየወሰዱ በደንብ የሚሰሩ አሉ። አንዳንዱ ደግሞ ዝም ብሎ ስለተከፈለው ብቻ ከባል ብቻ መረጃውን ወስዶ የሚሰጥ አለ። ከዛም በኋላ ያልተሟሉ ዶክመንቶችን በማስገባት ሪጀክት ይደረጋል። ኢቭን አንዳንዴ የተሳሳተ ወይም ደግሞ የተጣረሰ መረጃዎችን ካቀረባችሁ ስቴት ዲፓርትመንቱ እናንተን ዲፖርት የማድረግ እድሉም ለራሱ ሊኖሩ ይችላል። ስለዚህ አሁን ባለው ሁኔታ በጣም በጥንቃቄ ማድረግ ይኖር ማወቅ ያለባችሁ በሁለት መንገዶች ሚስቶቻችሁን ወይም ደግሞ ባሎቻችሁን ወደ አሜሪካን መውሰድ ትችላላችሁ። ሲአርዋን ከሁለት ዓመት ጋብቻ በኋላ የሚሞላ ፎርም ያዘጋጅላቸዋል። ሁለተኛው ነገር ደግሞ ሲአርዋን የሚባለው ደግሞ ከሁለት ዓመት በኋላ ወይንም ደግሞ ከሁለት ዓመት በፊት ጋብቻችሁን አሜሪካን ላይ ካደረጋችሁ ጊዜ በነበራችሁበት ሰዓት ያንን ኢንቪቴሽን ሌተር ልካችሁላት ወደ አሜሪካን ከወሰዳችዋት በኋላ ጋብቻችሁን ካደረጋችሁ በኋላ የምታስፈቀዱት የጋብቻ ፎርም አለ። የሁለት ዓመት አብራችሁ እዛው አሜሪካን ላይ ጋብቻችሁ ከተፈጸመ በኋላ የሁለት ዓመት ለምሳሌ ሁለት ዓመት አብራችሁ መኖራችሁን የሚያረጋግጥ ፎርም አለ። ያንን ፎርም 751 ፎርም ይባላል። ይሄንን ቀጽ ፎርም መሙላት ይኖርባቸዋል። ይሄ ፎርም ማለት ኮንዲሽናል ፐርማነንት ሬዚደንት የሚባለውን ፎርም እንግዲህ ይሄንን ማሟላት ይኖርባቸዋል ማለት ነው። ሬዚደንት የሚባለውን ልክ ካሟላችሁ በኋላ ቀጥታ ወደ 10 ዓመት ፎርም መሙላት ትችላላችሁ ማለት ነው። በዚህ መሃል ውስጥ እንግዲህ ምናልባት በጋብቻው ላይ አንደኛው አካል ፈቃደኛ ካልሆነ፣ ጋብቻውን ካልፈለገ ለወረቀት ብላ ነው ያገባችኝ፣ ወይም ደግሞ ለንብረት ብላ ነው ያገባችኝ ብሎ በራሱ ጥያቄ ፈጥሮ ይሄንን ነገር በጠበቃው በኩል ፍቺ ከፈለገ ያ ሰው ጋብቻውን ካልፈለገው በአንድ ሰው ጥያቄ መሰረት ይሄ ጋብቻ ትክክለኛ አይደለም ብሎ ቅሬታውን በጠበቃ በኩል ካቀረበ ጋብቻውን ይፈርሳል ማለት ነው። ስለዚህ ሁለት ዓመቱን ሙሉ ከጠበቁ በኋላ ወይም ደግሞ ሁለት ዓመቱ ሳይሞላ ይሄ ጥያቄ ከቀረበ ግጭቶች ካሉ ነገሮች ካልተስተካከሉላችሁ፣ በጋብቻው ላይ መለያየት ይችላላችሁ ማለት ነው። ስለዚህ የአስር አመት ግሪን ካርድ የሚለውን ፎርማት ሙሉ ወይንም አይሰጣችሁም ማለት ነው። ስለዚህ ሁለት አመት ግን ሞልታችሁ በጋብቻችሁ ላይ ምንም አይነት ችግር ካልተፈጠረ በፋይናንስም በሶሻል ላይፋችሁም በግል ጋብቻችሁ ወይም ደግሞ በፋሚሊ ላይፋችሁ ላይም ችግር ካልተፈጠረ ወደ አስር አመት የጋብቻ ፎርማችሁ እንድታልፉ ያደርጓችኋል ማለት ነው። በዚህ መሀል ውስጥ ግን ችግሮች ከተፈጠሩ ማለትም በሁለት ዓመት ውስጥ ችግሮች ከተፈጠሩ ጋብቻችሁን ውድቅ ያደርጉታል። ጋብቻውም እንዲፈርስና ያላችሁንም ግሪን ካርድ እንዲቀበሏችሁ ያደርገዋል ማለት ነው። በዚህም ደግሞ ሪጀክት ልትደረጉ ትችላላችሁ። እስከ ዲፖርት ድረስ ሊደርስ ይችላል ማለት ነው። በብዛት የሚፈጠረው ያው ይሄን ነገር አሜሪካን ሀገር ላይ የሚኖሩ ሰዎች በሚጋቡ ሰዓት እንደዚህ አይነት ያለመተዋወቅ ወይም ደግሞ ያለመፈላለግ፣ ለወረቀት ብሎ መጋባት፣ ሀሰተኛ የጋብቻ ዶክመንቶችን ለሚያዘጋጁ ሰዎች በእርግጥም እንደዚህ አይነት ኬዝ በብዛት ያጋጥማል ማለት ነው። በአብዛኛው ጊዜ ግን የሚያጋጥመው የሁለት አመቱን ፎርም ሲሞሉ ወደ አስር አመት ፎርም ለመቀየር ሲፈልጉ ትክክለኛ ዶክመንት ካላስገቡ የአሜሪካን መንግስት ያው በተለያዩ መንገዶች ከዚህ በፊት ግለሰቡ ጀምሮ ወደ አሜሪካን የገባበት ሆነ የአስር አመትን ፎርም ጭምር እንኳን የሚሰጠው እንኳን የሁለት ዓመት የአስር አመቱንም ሲሰጥ አጣርቶ ስለሆነ ፍርድ ቤት ነው ኬዙን የሚወስዱት ማለት ነው። አሁን ባለው ሁኔታ ማለት ነው። ስለዚህ እያንዳንዱ ኬዝ ወደ ፍርድ ቤት ስለሚሄድ ሪጀክት ለማድረግ በጣም ሰፊ እድል አላቸው። ምክንያቱም ህገወጥ ሆነው ለሚኖሩ ሰዎች ወይም ደግሞ የተሳሳተ ዶክመንት ላይ የተመሰረተ ከሆነ ሪጀክት የመደረጋቸው እድል በጣም ሰፊ ስለሆነ በጣም ጥንቃቄ ማድረግ ይጠበቅባቸዋል ለማለት እንፈልጋለን። ቻችሁ በኋላ አራት መስፈርቶችን የአሜሪካን ስቴት ዲፓርትመንት ከእናንተ ጋብቻችሁ ትክክል መሆኑን የሚያረጋግጥበት አራት መንገዶች አሉት። የመጀመሪያው ጋብቻችሁ በትክክለኛው መንገድ ላይ መፈጸሙ በጋብቻችሁ ሂደት ላይ ለምሳሌ በቸርች ሊሆን ይችላል፣ በቤተ ክርስቲያን ሊሆን ይችላል፣ በመስጊድ ሊሆን ይችላል፣ በመንግስት ማዘጋጃ ሊሆን ይችላል። በነዚህ ተቋም በህጋዊ መንገድ መፈጸሙን በአካባቢው ባሉ ማህበረሰብ የሀገር ሽማግሌ መፈጸሙን ትክክለኛ መሆኑን የሚያረጋግጥበት መንገድ፣ ለምሳሌ በቪዲዮ በፎቶ እንዲሁም ደግሞ በአካባቢ ባለው ሰዎች የእምነት ቃል መሰረት ያንን አስተርጉማችሁ ያስገባችሁት፣ ወደ አሜሪካን ኤምባሲ ያስገባችኋቸውን ዶክመንቶችን አይተው የመጀመሪያው የሚያዩበት ጋብቻው ትክክል ነው ወይ የሚለው ነገር የሚያጸድቁበት ነው። አንድ። ሁለተኛው ስታተስ ነው። ስታተስ ማለት ለምሳሌ ባል ስለሚስቱ ሚስቱ የሚገልጸው መቼ እንደተጋቡ የት እንደነበረ ሰርጋቸው፣ በፍቅር ጊዜ ምን እንደነበረ ልጆች፣ እንዲሁም ደግሞ መቼ እንደተገናኙ ዲቴል፣ ስለ እሷን ስለ እሱ ስታተስ ፎርም የሚሞላው ነው። እሱ አሜሪካን ሆኖ የሚሞላው ሊሆን ይችላል። እሷም ደግሞ ስለ እሱ ስትጠየቅ የምትሰጣቸው መልሶች አንድ አይነት መሆን አለባቸው። ያንን ጋብቻው ትክክል ለወይ የሚለውን ነገር የሚያጣሩበት ነው ማለት ነው። በሶስተኛነት ደግሞ ላይፋቸው ውስጥ የሚያጋጥማቸውን ነገሮችን ዲቴል ስለነሱ ባግራውንድ ይጠይቃሉ። ለምሳሌ ጋብቻቸው የተፈጸመበት ቦታ በመዘጋጃ ከሆነ በእምነት ተቋም ከሆነ ያ የእምነት ተቋም ትክክለኛ መሆኑን የሚያረጋግጡ ዶክመንቶች ለምሳሌ አፕሩቭ የተደረገ ለምሳሌ በኢትዮጵያ ጋብቻቸው ከተፈጸመ የውጭ ጉዳይ ሚኒስትር አፕሩቭ ማድረግ አለበት። የወሳኝ ኩነቶች አፕሩቭ ማድረግ አለበት። በኢትዮጵያ የተረጋገጠ ከሆነ ማለት ነው፣ ጋብቻው ይሄ ማለት እንግዲህ። በእምነት ተቋም ደግሞ ከሆነ ያ የእምነት ተቋም በዛ ጋብቻ ላይ እውቅና መስጠት አለበት ማለት ነው። ስለዚህ ያንን እውቅናውን ማሳየት ይኖርባቸዋል። በጋብቻችሁ ትክክለኛ መሆኑን ሂደቱን ፕሮግረሱን ለኢምባሲው ማስረዳት ይጠበቅባቸዋል። አሜሪካንም ባል ካለ ባልም ለስቴት ዲፓርትመንት ለሚኖርበት ስቴት ዲፓርትመንት ማሳወቅ ይኖርበታል ማለት ነው። ስለዚህ ጋብቻችሁ ላይ በምታስገቧቸው ዶክመንቶች መሀል ላይ የጎደሉ ነገሮች ካሉ የጎደሉ ስታተስ ፎርሞች ካሉ ሪጀክት የመደረጋችሁ ዕድል ሰፊ ይሆናል። የመጨረሻው አራተኛው ደግሞ የሚያረጋግጡበት ሁለት ዓመት አብራችሁ እንድትቆዩ ያደርጋሉ። በጋብቻችሁ ማለት ነው። በሁለት ዓመት ውስጥ ምንም ዓይነት ኬዞች ካልተከፈቱ በፍቺ የሚያበቃ ወይንም ደግሞ በተለያዩ በባል በኩል ወይንም በሚስት በኩል ክስ ካልመጣ ጋብቻችሁ እኛ ነው ብለው ስለሚያስቡ ያንን ነገር የጋብቻ ወረቀት ይሰጧችኋል ማለት ነው። ኢቭን ፋሚሊም ካላችሁ ለፋሚሊያችሁም ጭምር ይህንን አፕሩቭ ያደርጋሉ። ነገር ግን ሁለት አመቱን በጋብቻ መቆየት የአሜሪካን መንግስት ግዴታ አስቀምጦታል፣ ፎርም ላይ ማለት ነው። እነዚህን ሁሉ ዶክመንቶችን ካጣራችሁ በኋላ ከእናንተ የሚያስፈልገው መስፈርት ዋና ዋና የሚባሉ የሚያስፈልጓቸው ዶክመንቶች መካከል አንደኛው ፓስፖርት ነው። ቢያንስ ሁለት አመት ወይም አንድ አመት ያክል ኤክስፐርዲት ያለው ፓስፖርት ሊኖራችሁ ይገባል። ባለም ሚስትም ማለት ነው። ሁለተኛው ነገር ደግሞ ፎቶግራፍ ያስፈልጋችኋል፣ አሻራ፣ ሜዲካል፣ እንዲሁም ደግሞ ኢንተርቪው። እነዚህን ነገሮችን በጋብቻ ፎርም ውስጥ በሂደት የምታልፉባቸው ነገሮች ናቸው። ሁለተኛው ጋብቻችሁ ትክክለኛ መሆኑን የምታረጋግጡበት የፎቶ የቪዲዮ ማስረጃዎች ያስፈልጋሉ። በተጨማሪም ደግሞ የጋብቻውን የተፈጸመበት የማዘጋጃ ቤት የመስጊድ፣ ወይንም ደግሞ የቤተ ክርስቲያን የቸርች እንዲሁም ደግሞ በእምነ ተቋም ደግሞ ሆነ ወይም በባህላዊ መንገድ ደግሞ ከሆነ ያንን የሚያረጋግጥ አፕሮቭ የተደረገ የጋብቻ ሰርተፍኬት ያስፈልጋቸዋል ማለት ነው። ልጆች ደግሞ ካሉ የልጆች ሰርተፍኬት ያስፈልጋል። የእናንተ የግል የልደት ካርድ ያስፈልጋል። የባል የሚስትም ያስፈልጋል ማለት ነው። በተጨማሪም ደግሞ ጋብቻችሁ ላይ የተሳተፉ ሰዎች ለናንተ የሰጧችሁ ማስታወሻዎች የሚሆኑ ለምሳሌ በፎቶ የሚታዩ ዶክመንቶች ያስፈልጋሉ ማለት ነው። በተጨማሪም የተለያዩ ፎርሞች ለምሳሌ ቅድም ላይ እንደጠቀስናቸው ናቸው የነበራችሁ ዶክመንቶችን እነሱን መያዝ ይጠበቅባቸዋል። አሜሪካን ሀገር ላይ ያላችሁ ኢትዮጵያኖች፣ ኤርትራኖች የቪዛ አገልግሎት ወይም ደግሞ እነዚህን የጋብቻ ፎርም መረጃዎች የምትፈልጉ ከሆነ እንዲሁም ደግሞ ጠበቃ የምትፈልጉ ከሆነ በዚህ ስልክ ቁጥር ደውሉልን። ኢትዮጵያ ያላችሁ ደግሞ ፎርም ሞልታችሁ ወደ ኤምባሲ መግባት የምትፈልጉ ሰዎች ካላችሁ እንዲሁም ደግሞ ጥያቄዎች ደግሞ ካላችሁ የምትፈልጉ ደግሞ ከሆነ በኢትዮጵያ ስልክ ቁጥራችን በ ስልክ ቁጥር መደወል ትችላላችሁ ማለት ነው። ኢትዮ ትራቭልንስ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሐሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልን፣ እናየዋለን። አበረታቱም። የተለያዩ የሥራ መረጃዎችን በቴሌግራም ቻናላችን ላይ ታገኛላችሁ። አብራችሁን ስለሆናችሁ እናመሰግናለን። መልካሙ ሁሉ ተመኘን። ፒስ